ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምፅዓቱ አዋጅ ነጋሪ ቤተሰቦቻችንና አድማጮቻችን፣ እንዴት አመሻቸው እንግዲህ ዛሬ በዕለተ ማክሰኞ ከቀኑ መረጃችን መለስ ብለን ደግሞ በዚህ ምሽት አዳዲስ መረጃዎችን አሰባስበን ወደ እናንተ መጥተናል። መረጃዎቹን ደግሞ ያሰባሰበልን ወንድማችን ፓስተር አለማየው ነሙ ነው። የዓለማችን ወቅታዊ ጉዳዮች በእጅጉ ውስብስብ እየሆኑ መጥተዋል። እነዚህ ጉዳዮች ምንድናቸው ብለን እንድንገመግም ቀጥታ የስልክ መስመር ላይ ወንድማችን ፓስተር አለማየው ይገኛል። እንግዲህ ያንን መረጃ ደግሞ እሱ ያሰማናል። ከዚች መሸጋገሪያ በኋላ ደግሞ ተመልሰን እንገናኛለን። የትም እንዳትሄዱ፣ መልካም ጊዜ ይሁንላችሁ። እንዴት አመሸ ፓስተር፣ በድጋሚ እንደምን አመሸ ወንድሜ ይልቃል። እግዚአብሔር ይመስገን። ከቀኑ መረጃችን እንግዲህ ተገናኝተናል። የዓለማችን ወቅታዊ ጉዳዮችን ዳሰሳ ታደርግልናለን። ከዛ ውጭ ግን ዛሬ እንግዲህ ሁለተኛ ቀን የሆነው ሀገራዊው የንስሐና የታድሶ ፕሮግራም በጥሩ ሁኔታ እየሄደ እንደሆነ አስተውያለሁ። በቦታውም ላይ ዛሬ ተገኝቼ ነበረ። በጣም በጣም ትልቅ ትልቅ እንቅስቃሴ ነበር በጊዜው ይህንን ደግሞ አሰባስበን በሌላ ጊዜ ተመልሰን የምንመጣ ይሆናል። ቢሆንም እንግዲህ መረጃ ለአድማጮቻችን ለማጋራት ያህለው እስኪ እንግዲህ ፓስተር ምንድን ነው በዓለማችን ዙሪያ እየተከናወነ ያለው ይህንን እስኪ ለአድማጮቻችን እንደ ብታሰማልኝ ቀላይ ከዘገብ ነው እንደ ትንሽ ነገር ልበልና፣ ወደ መካከለኛው ምስራቅ ነው ዛሬ የምመጣው። ግን የራሻና ዩክሬን ስብሰባው ተበትኗል፣ ስታንቡል ሊደረግ የነበረ ተበትኗል። እና እንግዲህ አሁን ራሻ የምትወስደው እርምጃ እየተጠበቀ ነው። ምን አይነት እርምጃ ትወስዳለች የሚል በጣም ከተናው ተወጥሯል፣ በጣም በአለም ላይ ስጋትም ጥሏል። ፍርሃትም ድንጋጤም ቀጠናው ላይ ያሉ ሀገሮች ላይ ወድቋል። እንግዲህ ያለው ያው ትዱ እንዳልተሳካና እንደተበተኑ ነው ያለኝ መረጃ። እንግዲህ ሌላው ምንድን ነው በዚህ በመካከለኛው ምስራቅ ያለው የእስራኤልና ሀማስ አሁናዊ የጦርነቱ በጣም ቀጥሏል። በእግረኛና በሜካናይዝድ የምድሩ ውጊያ ጦርነት እንዲሁም ደግሞ በአውሮፕላንም ጋዛን እያጠቃች ነው ያለችው። በተለይም የጋዛን ነዋሪዎች ወደ ደቡብ ጋዛ እንዲያፈገፍጉና እንዲሸሹ እያደረገች ነው። እንግዲህ ፍጻሜው ምን እንደሆነ አልታወቀም። ይሁን እንጂ ካናዳ እና ፈረንሳይ ትልቅ ማስጠንቀቂያ ሰጠዋል። በድጋሚ ማለት ነው። አዎ በድጋሚ ሰጥተዋል። የእስራኤል ጦር በአስቸኳይ ጦርነቱን ማቆም እንዳለበት እና የሰብአዊ እርዳታዎች መግባት እንዳለባቸው፣ ጦርነቱ ግን በአስቸኳይ ማቆም እንዳለበት፣ ይህ ካልሆነ እርምጃ እንደሚወስዱ ተናግረዋል። እንደው እዚህ ጋር ፓስተር እንደው አያይዘም እንድታልፍ አሁን እዚህ ጋር አልተለመደ ነገር ነው። እንግዲህ እየሰማን ያለ ነው ካናዳ ብዙ ጊዜ የእህል እርዳታዎችን ታዳጊ ሀገሮች ስታከፋፍል ስትረዳ ነው የሚታወቀውና በእንደዚህ አይነት አሰላለፍ ላይ ብዙ ምን ብዛም ስሟ ሲነሳ አይገኝምና በምን ምክንያት ነው ካናዳ እዚህ ላይ መሳተፍ ያስፈለጋት? እንደው የምታውቀው መረጃ አለ። አሁን ምን መሰለ፣ ሁሉንም አውሮፓንም፣ ሌሎችንም እያስቆጣ ያለው ነገር የሰብአዊ መብት ጉዳይ ነው። ይሄ ማለት ምንድን ነው? እጅግ ሰብአዊነት የጎደለው ነው ነው የሚሉት በብዛት የሚሞቱት የሚጠቁት የሀማስ ወታደሮች ሳይሆኑ ሲቪል አናትና እናቶች ሴቶች መሆናቸው ነው። ቶክስ መቆም አለበት እየተባለ ያለው እንግዲህ፣ ይህም እንዲህ በእንዲሁ እያለ ምንድን ነው፣ ኳተር እና አሜሪካ እያደራደሩ ነው። አሁን ላይ ቶክስ ለማቆም እና ታጋቾችን ለመልቀቅ ድርድር እየተደረገ ነው። እስራኤል እንግዲህ እስረኞችን ለመልቀቅ ይስማማሉ ተብሎ ይጠበቃል። ይሁን እንጂ የፈረንሳዩ ማክሮን የፍልስጤምን ሀገርነት እና ነጻነት እውቅና ለመስጠት እሳቸው ብቻ አይደለም፣ አውሮፓውያኖችንም እያነሳሱ ይገኛሉ። በፊታችን ባለው ማለትም በተባበሩት መንግሥታት ድርጅት መስከረም ላይ በሚያደርገው ስብሰባ ላይ ይህንን ይፋ ያደርጋሉ ተብሎ ይጠበቃል። እንግዲህ የፍልስጤም ሀገርነትን እና ነጻነትን እውቅና ሊሰጡ እንደሆነ ራሳቸው ከአንደበታቸው ተናግረዋል። እንግዲህ ይሄ ብቻ ሳይሆን ጉዳዩ በጣም የሲሪየስሊ እየሄደ ነው። ይህንንም ሀሳብ የእንግሊዙም ጠቅላይ ሚኒስትር እና የአውሮፓ ህብረት እያራመዱት መሆኑ ታውቋል። ለፍልስጤም ሀገርነት ለመስጠት እንግዲህ ባለፈው ስንዘግብ ታስታውስ ከሆነ የአረብ ሀገሮች የውጭ ጉዳይ ሚኒስትሮች ራማላ ለመሄድ ተዘጋጅተው ነበረ፣ በመሐመድ አባስ ጥሪ እና ወደዛ እንዳይገቡ እስራኤል ሙሉ ለሙሉ እንትን ብላለች ማለት ከልክላለች። ቃል ነው እንግዲህ ሀማስ አንድ አስደንጋጭ መግለጫ ያወጣው ተያዝኳቸው ታጋቾች ሀምሳውን ሰዎች የገደለችው ራሷ እስራኤል እንደሆነች በአውሮፕላን ድብደባም የገደለቻቸው መሆኑን ከነ መረጃው አውጥቶታል። ታጋቾቹ ማለት ነው ታጋቾቹ ይህ ደግሞ በእስራኤል ባለስልጣናት መካከል ለሁለት ተከፍለው በጣም ከፍተኛ የሆነ ቀውስ አስነስቷል። በካቢኔ ውስጥ መከፋፈል መከፋፈል አስነስቷል። እንዴት ጥንቃቄ አልተደረገም? የአየር ኃይል አዛዡም እንዲጠየቁ የሚል ነገር ተነስቷል። ከካቢኔም ደግሞ ወጥተው ውጭ ያሉ አሉ ታውቃለህ እነዚህ ግራ ዘመም የሚባሉ ነያትነው ተቃዋሚዎች እነሱም ይሄ መጠየቅ አለበት የሚል ነገር አንስተዋል እንደው እዚህ ጋር እዚህ ጋር አሁን እንደው እኔ ትንሽ ያልገባኝ ነገር ፓስተር ይቅርታ በማቋረጤ እንግዲህ የእስራኤል አየር ኃይል ኢላማውን በመምታት ተወዳዳሪ እንደሌለው ይታወቃል አሁን እነዚህ አሁን ዓለም ማለት ይቻላል ከአሜሪካ በስተቀረ በጣም እስራኤልን እያወገዘን ያለው የሰብአዊ መብትን በተመለከተ ማለት ነው። አሁን ሲቪሉንና ተቋምን ነጥሎ መለያየት አይችሉም ነበር ወይ ወይስ ሌላ ፐርፐዝ ይኖረው ምክንያት ይኖረዋል። ህፃናትና ሲቪሉ እንትን የሚልበት ማለት ምን መሰለ፣ አሁን ሀማስን መለየት አትችልም። እንደዚህ አይነት ድርጅቶች ተዋጊዎች ሁልጊዜ የሚደበቁት ህዝብ መሀል ነው። ህብረተሰቡ መሀል ማለት ነው፣ ህብረተሰቡ መሀል ነው። አሁን እነዚህ ታጋቾችም ተገደሉ የተባሉ ከሆን ተብሎ እስራኤል አየር ድብደባ በምታደርግበት ቦታ ላይ አስቀምጠው ሊሆን እንደሚችል ገምታል። ሂማን ሼል የሚባለው ማለት ነው። ይሄ የሰብአዊ ጋሻ አስቀምጣ ሊሆን ይችላሉ። ምክንያቱም ያው እነሱ የሚፈልጉት እስራኤልን ማሳቀል ስለሆነ ና የት አካባቢ እንደምደበድበ ያውቃሉ እነሱኮ። ስለዚህ እዛ አካባቢ ያርገዋቸው ሊሆን ይችላል፣ ይሄ ነገር የተፈጠረው ይሁን እንጂ ለምሳሌ አሁን እስራኤል ሮኬቶች ምናምን የሚወነጨፉባቸውን ኤሪያ ና አካባቢውን ነው የምትመታው። በዛ አካባቢ ሲቪላን ይኖራሉ፣ ህፃናት ይኖራሉ። ብዙ ጊዜ ሮኬቶች ሊወነጭፉት ደግሞ ከእንደዛ አይነት ቦታ ይሄ፣ አንድ ስልት ነው ማለት ነው የምልህ፣ ባላንጣህን ለማሳጣት ይሄ ነገር እኮ ማለት አግሞ ነበር የጦርነት እንደ ምልህ ፓስተር፣ ማለቴ እንደው አንዳንዴ ፊት ለፊት ከመፍረድ እንደዚህ ሆነ እንደዛ ሆነ የሚሉ ብዙ ነጥቦች ስለሚነሱ ይሄ ነገር በአንድ ወቅት በእኛም ሀገር እንደዚህ አይነት ስልቶች ተከናውነው ነበር። ታያው አንተም፣ ምን መሰለ አለም አቀፍ ተቃውሞን ለማቀስቀስ ይረዳል። አንዱ ይሄ ነው። ምክንያቱም በአለም አቀፍ ህግ ሲቪሊያውያን ባሉበት ቦታ ላይ ጥቃት መፈጸም አይቻልም። የአለም አቀፍ ህግ ነው። ለምሳሌ እንደ ቀይ መስቀል ድርጅት የእርዳታ ድርጅቶች፣ ሆስፒታሎች፣ ትምህርት ቤቶች እነዚህ እነዚህን የመሳሰሉ ሲቪላዊ የሆኑ ድርጅቶች ላይ እና ተቋሞች ላይ የህዝብ ሲቪል መኖሪያዎች ላይ በአለም አቀፍ ህግ ይከለከላል። ስለዚህ እነሱ ደግሞ ያንን ይጠቀሙበታል። ይሄ ይታወቃል ይታወቃል እና እንግዲህ አሁንም ያው ጦርነቱ እንደቀጠለ ነው። ሐማስ ሰሞኑን በርካታ ሮኬት ማስወንጨፉን ቀጥሏል። እንግዲህ ሌሊቱን ሳይረን ሲጮህ ነው በእስራኤል ምድር ያደረው። ህዝቡም እራሱ በጣም ተደናግጧል። ምክንያቱም በየጊዜው ከዛ ሀውቲ ይተኩሳል፣ ከዚህ ደግሞ አማስ ይተኩሳል ገብተዋል። እቱ ሙሉ ሲራወጡ ነው የሚያድሩት። ይህም በጣም የሚያሳዘን ነው። ነገር ግን ትንሽ ከረር ያለ ተቃውሞ የመጣው ከአረቡ ዓለም ነው። እስራኤል ላይ የአረቡ ዓለም በጋራ መግለጫ አውጥቷል። ግን ከዛ በፊት የቱርኩ ፕሬዚደንት ረሲብ ሀይቤ ሄርቶዋል፣ ተቃውሟቸውን በግልጽ ገልጸዋል። እንግዲህ የፈሰሰው ያለው ደም የሙስሊም ደም ስለሆነ ነው። ይህ ሁሉ ሲሆን አውሮፓውያን ትኩረት ያልሰጡት ሃይማኖታዊ ይዘት ለመስጠት እየሞከሩ ነው ማለት ነው፣ እየሰጡት ነው። ያ አደገኛ በጣም ያው፣ ያልሰጡት በማለት ተናግረዋል። ሌላው እንግዲህ የተለያዩ የአረብ ሀገሮች መግለጫ ሰጥተዋል፣ በጋራ ሆኖ ባህሬን፣ ግብፅ፣ ዮርዳኖስ፣ ኩዌት፣ ሞሮኮ፣ ኳታር፣ ኡማን፣ ሳውዲ አረቢያ እስራኤል እየወሰደች ያለችውን እርምጃ በአስቸኳይ እንድታቆም ጠይቀዋል። በአስቸኳይ እንድታቆም በሙስሊም ሕዝብ ላይ እየተደረገ ያለው ዘመቻ እንዲቆም ጠይቀዋል። እንግዲህ ይህ የማይሆን ከሆነ እኛም እርምጃ ለመውሰድ እንገደዳለን ብለዋል እና ሌላ እርምጃ ለመውሰድ መክረዋል። እንግዲህ ምን እንደመከሩ ባይታወቅም እንግዲህ ቀጠናው በዚህ መልክ በጣም አደገኛ ሁኔታ ውስጥ ገብቷል። ያው እስራኤል እንግዲህ አሜሪካ የሰጠቻትን የቤት ስራ እየሰራች ይመስላል። ጦርነቱ ህዝቡ አሁን እየተገፋ እየተገፋ ከሰሜን ጋዛ ሙልጭ ብሎ እየወጣ ነው እና ከሰሜን ጋዛ መውጣት ብቻ ሳይሆን ወደ ደቡብ ጋዛ እየፈለሰ ነው። እንግዲህ ከደቡብ ጋዛ ደግሞ ሲያስወጡት ሲና በረሃ ነው የሚከቱት። ያን ጊዜ ደግሞ ግብፅ ጋር እንግዲህ ኃይለኛ ወደሆነ ነገር ግጭት ውስጥ ሊገቡ ይችላሉ ተብሎ ይታሰባል። እና ቀጠናው በዛ የኢራን አለ፣ የሀውቲ አለ። እንግዲህ አረቦችም ደግሞ አሁን ላይ ትንሽ ይሄኛው መግለጫቸው ከሌላው ጊዜ ለየት የሚያደርገው ምንድን ነው፣ ጠንከር ያለ ነው። ሳውዲ አረቢያ ከአሁኑ በዚህ በፊት የነበራትን ከእስራኤል ጋር ዲፕሎማሲ ግንኙነት ለመጀመርና እስራኤልን እንደ ሀገር ለመቀበል ያሰበችውን ነገር ሰረዛለች ሰርዛለች። እንግዲህ ይመስለኛል በአሜሪካም ላይ ግፊት እያደረጉ ነው ያሉት የአረብ ሀገሮቹ እና አሜሪካ ለማደራደር ከኳታር ጋር ላይ እያሉ ነው። እንግዲህ ይሄ ያው ከዚህ በፊትም እኔም አንተም እንደምንለው ለጊዜው እንኳን ቢቆም ከዛ በኋላ ይቀጥላል። የተጻፈ ነገር ስለሆነ ደሙ በእኛና በልጆቻችን ላይ ይምጣ ብለው ስለነበረ ከእስራኤል በእስራኤል ቤት ውስጥ ደም ይፈሳል። እዛ ቀጠና ላይ ደም ይፈሳል። ጠላትነታቸው ከምንኪዳን ጀምሮ ተመልከት። አሁን የጀመረ ጠላትነት አደለም። በተለይ ደግሞ ጌታ ኢየሱስ ክርስቶስ ሊመጣ ድረስ ይቀጥላል። ሐሰተኛው ክርስቶስ ለጊዜው ጋባ ያደርገዋል ለሶስት ዓመት ተኩል፣ ከሶስት ዓመት ተኩል ደግሞ በኋላ እንደገና እንደ አዲስ የታወቀው የአርሜጌዲዮን ጦርነት ይነሳል። ከዛ በኋላ እንግዲህ ኢየሱስ ክርስቶስ ሲመጣ ለዘላለም ሰላም ይሆናል ያለው ነገር ይሄ ነው። እንደ ውስጥ አንድ ቃል ሁለተኛ ጢሞቴዎስ ምዕራፍ አንድ ቁጥር አምስት ላይ ይሄ ቃል ዛሬ በልቤ ውስጥ ነበር እና እንደ ይህንን ቃል አድማጮቻችን ላካፍለው። በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውነቄ ነበረባቸው በአንተም ደግሞ እንዳለ ተረድቻለሁ ይላል። እንግዲህ ጳውሎስ ለቲሞቴዎስ ውስጥ የተመለከተውን ግብዝነት የሌለበትን ንጹህ የሆነውን እምነት ንጹህ የሆነውን ግልጽ የሆነውን በእግዚአብሔርም በሰው ፊት የተገለጠውን ነገር አይቶ ስለ ቲሞቴዎስ እየተናገረ ነው። ይሄ እግዚአብሔር ቃል ግብዝነት አደገኛ ነው። ግብዝነት ለሰዎች አሁን ቀላል ይመስላል። አንዱ የኢትዮጵያን ቤተ ክርስቲያን እየገደለ መንፈሳዊውን ነገር እየገደለ ያለ ግብዝነት ነው። እውነትን አለመናገር፣ ግልጽ የሆነ እምነት አለመኖር። ገብቷል ለሰዎች ግብዝነት፣ የግሪኩ ሂፖክራት ነው የሚለው፣ ቲያትረኛ፣ ማስመሰል፣ ሽንገላ። እንደዛ ነው ማስመሰል፣ በቃ ያልሆንከውን ሆነ መገኘት በጣም አደገኛ ነው። አሁን ብዙ ጊዜ በኢትዮጵያ ውስጥ በተለያየ ጊዜ በሚደርሱ ነገሮች መንፈሳዊ ዓለም ላይ የሚደርሰው ጥፋት ይሄ ነው ምቷል። አንድ ሰው ሲስት ወይም ሲያበላሽ ልክ አይደለህም አንለው። ገብቶሃል? ትክክልለህም ትክክል አንለው። አንዳንድ ጊዜ መሀል እንሆናለን። አንዳንድ ጊዜ ደግሞ ልክ ነኝ ሲል ልክ ልክ ነህ እንለዋለን። የተሳሳተ ነገር እያስተማረ አሜን በሉ ሲለን አሜን እንላለን፣ እናጨበጭባለን። ይህ ግብዝነት ነው። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ አስራ ሁለት ላይ አንድ ነገር ተናግሯል ስለዚህ ነገር እንደዚህ ይላል ከቁጥር አንድና ቁጥር ሁለት ድረስ ላንብበው በዛን ጊዜ የህዝብ አላፍ እርስ በራሳቸው እስኪረጋገጡ ድረስ ተሰብስበው ሳሉ ለደቀ መዛሙርቱ እንዲህ ይል ጀመረ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ እርሱን ግብዝነት ነገር ግን የሚገለጥ የማይታወቅ የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ የምትናገሩት በሰገነት ይሰበካል ይላል። ለፈሪሳውያን ከሰጣቸው ማስጠኛ ለደቀ መዛሙርት ከሰጣቸው ማስጠንቀቅ ያሉ ግብዝነት ነው። ይህ የፈሪሳውያን እርሾ ነበረ። ፈሪሳውያን የምን ነበሩ? ግብዞች ነበሩ። በጣም ግብዞች ስለነበሩ ጌታ ኢየሱስ ክርስቶስ ከዚህ ግብዝነት ምን አድርጉ ይላቸው ነበረ? ተጠበቁ ይላቸው ነበር። ምክንያቱም ይሄ ግብዝነት አደገኛ ስለነበረ ሰዎች አደገኛ ውስጥ የሚከት ነው። የሚገርም ከግብዝ ይልቅ ያንተን ሀሳብ የሚቃወም ይሻላል። ወይም ደግሞ የሚወድህ ይሄ ብዙ ጊዜ ቸርች ሳስተምር ወይም ደግሞ አገልጋዮችንም ሳሰለጥን ስልጠና በምሰጥበት ሰዓት ችግራችሁንና ጉድለታችሁን የሚነግራችሁ ሰው እውነተኛ ወዳጃችሁ ና ብዬ ነው የማስተምረው። ግን ወደ ገደል እየሄዳችሁ እወዳችኋለሁ የሚል ወደ ገደል መሄዳችሁን የማይነግራችሁ ስህተታችሁን እያየ የሚደግፋችሁ ሰው፣ ያ ሰው ጠላታችሁ። በወደቃችሁ ጊዜ አላልኩ ብዬ ነበርኩ ሰው ብዬው ነበር ይላሉ። ስለዚህ ግብዝነት አደገኛ ነው። ግብዝነት እንደው በቀላሉ በእኛ ማርኛ እንወሰደው ብል አስመሳይነት፣ ለእውነት ያለ መቆም፣ ለእውነት አለመናገር፣ ለእውነት አለመጽናት ከእግዚአብሔር መንግስት የሚለይ አደገኛ ለአጋንንት አሰራር የሚያጋለጥ አደገኛ መሳሪያ፣ ወጥመድ። አንደኛ ጢሞቴዎስ አንድ አምስት ላይ ምን ይላል? የትዕዛዙ ፍጻሜ ግን ከንጹህ ልቦና ከበጎ ህሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው ይላል። ክብር ለኢየሱስ ይሁን። እዝነት ያለበት ፍቅር ወዳለው ይላል ስታጠፋ ወዳለው ይላል። ለብዙዋል ስህተትን አይነግርም። ስትወድቅ ግን አጠገብ ይሄለ። ወገኖቼ በዚህ ዘመን ግብዞች አት የትም ቻችሁ የትም ቦታ አምልቁ። ስህተትን ስታዩ ተናገሩ። ልክ ያልሆነ ነገር ልክ ነው ልክ አይደለም። በ እውነትን መናገር አርነት ያወጣል ነፃነትን ይሰጣል። ይፍረትን ያመጡ። ስለዚህ ዛሬ በዚህ ምሽት ይህንን ካልኩ ይበቃኛል። እንግዲህ ከግብዝነት ራቁ። ጌታ ሰላም ምራይ፣ ቸርነት ይብዛላችሁ። ላይክ፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን በገንዘብ መደገፍ የምትፈልጉ ደግሞ ቅድሚም ላይ በምታዩት አካውንት በጎፈንድሚ ሊሁን፣ በተለይ አሜሪካ፣ ካናዳ፣ አውሮፓ፣ ኤዥያ ያላላችሁ በጎፈንድሚ አገልግሎታችንን መደገፍ ትችላላችሁ። እንወዳችኋለን። ሁሌ የምንደምለው አብራችሁ ላይክ ሼር በማድረግ አገልግሉ። ተባረኩልኝ። ሻሎም። እግዚአብሔር አብስቶ የባርክ ፓስተር በጣም ክልክ የሆነ መልእክትን ያስተላለፍክልን፣ እውነት ነው። እንግዲህ አንድ የሀገራችን አባባል አለ እውነትን ተናግሮ በመሸበት ማደር የሚል አባባል አለእና አሁን በተለይ ደግሞ በዚህ በወንጌላውያን በሚባለው ማህበረሰብ የጠፋ እሴት ቢኖር አሁን አንተ ያስቀመጥከው እውነተኝነትን የማጉላት እውነትን የማውጣት በእውነት ደግሞ መመላለስ የሚባሉት ሴቶች በፍጹም ከማህበረሰቡ ጠብቷል ማለት ይቻላል። እንደ ብርቅዬ እንደ ብርቅዬ እንስሳ ነው እየታየ ያለው። ማህበረሰቡም ራሱ እንደድል ሆኖ የሚያበረታታው እውነት ወደ ሌለው ወገን የማድላት ነገር ይታያልና እንዲያውም አንዱ የንስሐ ሂደት አንዱ ይሄ ነበረ። እንግዲህ በዛሬው ዕለት እና አድማጮች እንግዲህ የሰማነው መልእክት ለፍሬ እንዲሆንልን ምኞታችን ነው፣ በእውነት እንድንመላለስ። ምክንያቱም እውነት ራሱ ኢየሱስ ክርስቶስ ስለሆነ ከዛ ውጭ የሆነ የጨለማ አሰራር ነው፤ እና ከዛ እግዚአብሔር በምሕረቱ እንዲሸፍነን ምኞታችን ነው የዛሬው ምሽት መልእክትና መረጃ ይህንን ይመስላል። አድማጮቻችን በነገ ሁለት የእግዚአብሔር ፈቃድ ከሆነ ደግሞ መረጃዎች ሊኖሩን ይችላሉ። ምናልባትም የቀጥታ ስርጭትም ሊኖረን ይችላል። እንግዲህ ጊዜው የሚጠይቀውን ነገር እናደርጋለን። እስከዛው ድረስ እንግዲህ የእግዚአብሔር ምሕረት ቸርነት አይለየን እንላለን። መልካም ምሽት ይሆንላችሁ ለሀገር ውስጥ ላላችሁ ውጭ ወደ ወገን ደሞ ላላችሁ ደግሞ ያው አንዳንድ ቦታ ማለዳ ይሆናል፣ አንዳንድ ቦታ ረፈድ ያለ ሊሆን ይችላል። እንግዲህ እንደያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም ለእናንተ ይሁን። አዘጋጅና አቅራቢ ይልቃል አሥራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ